ሰላም ሰላም ውድና የተከበራችሁ አድማች ተመልካቾች የፊራው ዩቲዩብ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ሰላም ጤና ተሆኑ ዘንድ ምኞታችን ነው። ዛሬም በአዲስ ቪዲዮ መተናል። ቪዲዮን በማየት እስከ ፍጻሜ ቆይታ እንድታደርጉ በአክብሮት ጋበዝን። የምሳሌ ድራማ ከባለፈው ክፍል ቀጥሎ ያለውን የምናጋራችሁ። መድብል እንደተናገረውም ሀሳቡን አሳክቷል። ምሳሌ ያለችበት ተከታትሎ በመድረሱ ምሳሌን ከአጋቾቹ እጅ ለማስጣል በቅቷል። የዝና ሰዎች ኤፍራታንም አግተዋታል። ኤፍራታን በቁጥጥራቸው ስር ውላለች። ኤፍራታም አንዳንድ ሚስጥሮችን ከመድብል ጋር ልትሰራ ያለችውንም ነገር ለ ማህሌት እየተናገረች ነበር። በእርግጥም መድብል ኤፍራታ እንድትተባበረው ያው የእጅ መንሻም እንግዲህ ሰቷትም ቢሆን የሚፈልገውን ነገር እንድታደርግ ተማጽኗት ነበር። እሷም ያው የጥቅም ሰው እንደመሆኗ የእሱንም ሀሳብ ተቀብላ ልታስተናግድ ጥራ ነበር። ነገር ግን አልተሳካም። ያው በነ መድብል በነ በነ ዝና ሰዎች ቁጥጥር ስር ውላለች ይህ በእንዲህ እንዳለ ዝና እንግዲህ እሷ በቁጥጥር ስር ውላ ይዘዋት ሲሄዱ መድብል እየተከታተለ ነበርና መግቢያ መውጫውን የሄዱበትን ሁሉ አቅጣጫ በደንብ ጠንቅቆ ከተረዳ በኋላ ከተመለከተ በኋላ ወደ ቤት ተመልሶ ነበር። ነገር ግን ወደ ቤት ተመልሶም የሆነውን ሁሉ ለነ ሞገስ አልተናገረም ነበር። ምክንያቱም ከተናገረ ላይሳካለት ይችላል። ያው የሚናገሩት ነገር ብዙን ጊዜ ያወሩት ነገር እንደማይሳካ ነው። መቶ በመቶ ግን ነገሮች የሚሳኩት ዝም ብለን ከልባችን እንግዲህ ለዛ ነገር ትኩረት ሰተን ስናደርግ እንደሚሳካ ልቡ ስላመነ ለማንም ትንፍሽ ሳይል እስከ ዛሬ ያው ያማክር ነበር። የሚሆነውን ነገር ተመካክረው ነበር የሚያደርጉት። አሁን ላይ ግን እራሱ በራሱ ነገሮችን ተጋፍጦ ለማከናወን እየጣረ እያለ ይህም ነገር ያላስደሰተው ሞገስ ለምን ብቻህን ትጋፈጣለህ? ለምንስ ለእኛ አታማክርም? ተባብረን ተማክረን ብናደርግ እኮ ነገሮች ይሳካሉ ሲል ባይሳኩም እንኳን ለጸጸት አንዳረግም፣ ቢያንስ የተለያዩ አቅጣጫዎችን እናያለን። ስለዚህ አብረን እንማከር፣ ለምንስ ዝም አልክ? በሚል ሲማጸነውም ነበር። ነገር ግን መድብል ያው ያልነገርኩ በዚህ በዚህ ምክንያት ነው። ፕላስ ደግሞ ከተያዛችሁ እያንዳንዳችሁን መያዛቸው ደግሞ አይቀርም። የቀላል ሰዎች አይደሉም። ከተያዛችሁ ደግሞ ምናልባትም ምስጢር እንዳታወጡ ስል ነው ሲል እንግዲህ ሞገስን ለማሳመን የተለያየ ነገር ተጠቅሞ ያው ሞገስንም አሳምኖት ነበር። ይህ በእንዲህ እንዳለ እንግዲህ ዝና መድብል ወደ ቤት ሲገባ፣ ወደ ቤት በገባ ጊዜ እንግዲህ ቅድስ ቤቱን ፏ ብትንሽር ብትናድርጋ እንግዲህ በደስታ ምሳሌ ትመጣለች ብላ እየተጠባበቀች ነበር። እጅግ ቤቱን ፏ አድርጋ አጫጭሳ ምሳሌ የምትወደውን ነገር አዘገያሳ ነበር። እናም እሱ እንግዲህ ወደ ቤት ሲያንኳኳ፣ ቤት ሲገባ እሷም ያው ወደ ውስጥ ገብታ ነበር። እናም እሱ ዘልቆ ገብቶ ሲያይ፣ ሲመለከት፣ ሲቃኝ ዙሪያውን እንግዲህ ያደረገችውን ነገር አይቶ ልቡም እጅግ አዝኖ ያው ቃል እንደገባላት መጠን ቃሉን ደግሞ ባለመፈጸሙ እራሱንም እየወቀሰ እየተጸጸተም ያው እስከ ዛሬ ድረስ ብዙ ጥሮም አንድ ነገር ላይ ባለመድረሱ ስለ ወንድሙም አንድ ነገር ባለማወቁ ብላስ ደግሞ ምሳሌም እንዲሁ መታገቷ ይህ ሁሉ መድረሱ እንግዲህ እኔ በህይወት እያለው እንደው ባልኖር ይሻለኛል፣ የኔ በህይወት መኖር ምንድን ነው የጠቀመው? ወይ በእስር ቤትስ ብቆይ ይሻለኝ ነበር እያለ እንግዲህ ራሱን በብዙ እየወቀሰም ነበር። ሆኖም ግን በእንዲህም ሁኔታ ራሱንም በመውቀስ ያው ዝም ብሎ አልተቀመጠም። እቤትም ሊያድር የመጣውን እንግዲህ ከማድር በወጣ ውጭ ባድር ይሻለኛል ምን ይዤ ነው የምቀመጠው? ሲል ያው በቤትም ሳያድር ከቤት ወጥቶ እዛው ዝና ባለበት ከዝና ጋር እንግዲህ እየተከዘም ዝናንም አንዳንድ ነገሮችን እየጠየቀው በዛ ሁኔታ አድሮም ነበር። ያው ዝና ራሱ እስኪ ታዘበው ድረስ ዛሬ ደግሞ አዳርም እንዴት መጣ እስኪለው ድረስ እንግዲህ ከእሱ ጋር ካደረበ በኋላ በበነጋታ ያው ማልዶ ተነስቶ እዛው እነ ምሳሌ አካባቢ ያገቷት አካባቢውን ስለቃኘው በዛ መሰረት ወደዛ ሊሄድ ችሏል ማለት ነው። ምሳሌንም ከነኚ አጋሾቹ ነጥቆ እንደሚያወጣ ነው። ነገር ግን ከዛ በኋላ ባለው ሂደት እንግዲህ ዝና እንደታገተ ነው። ምሳሌን ደግሞ መድብል በእጁ ቢያስገባ ከዛ በቀጣይ እንግዲህ ከባድ ነገር እንደሚሆን ነው የሚያመለክተው። ምክንያቱም እነኚህ ሰዎች እንግዲህ ብሩክን አንድ ነገር አድርገውት ይሆን በሕይወት የሚኖር ምንም የሚታወቅ ነገር የለም። ዱካውን አጥፍተዋል። ያ በንዳ እንዳለ ሆኖ እንደገና ደግሞ ምሳሌን አግተዋል። እንደ መያዣ አድርገው ዝናን እንዲፈታ አድርገዋል። እንግዲህ ዝና ባይፈታ ደግሞ ያው ምሳሌንም በሕይወት እንደማይተዋት ነው እናም ደግሞ የምሳሌ አልብቃ ብሏቸው ደግሞ አሁንም ማህሌትን እያማከሩ እንዳለ ነው። ያው ለእነሱ የቅርብ የሆነ ሰው ማን ነው? ማንን ብንይዝ ዝናን ይፈታል የሚሉ የሚለውን ነገር ሀሳብ በማቅረብ በዛ ላይም ናቸው። እንግዲህ ማንንም ቢያስቡ እንግዲህ ከመድብል ውጪ ለምሳሌም ቢሆን ለብሩክም፣ ያው እነሱ ናቸው። ቅድስትንም ቢሆን ቢያግቱ በእሷ ምክንያት ዝና እንዲፈታ ላይሆን ይችላል የሚል ግምት ላይ ስለደረሱ፣ በአጠቃላይ በዋናነት ምሳሌንም አግተው በዛ ሂደት እንግዲህ ዝና እንዲፈታ ብዙ እየጣሩ ነው። ምሳሌንም አንድ ነገር እናደርጋታለን እያሉ ብዙ ሲዝቱም ነበር። እንግዲህ እንደዛቻቸውም አላደረጉም። ነገር ግን ያው በቀጣይነት መድብል ዝና ሳይፈታ ሲቀር ያው መድብል ደግሞ ምሳሌን እንግዲህ ከነሱ ቅፍ ከወሰደ በቀጣይ እንግዲህ ከባድ ነገር እንደሚደርስ ነው። ሆኖም ግን ያው ዝና መድብልም በጣም ስማርት የሆነ ሰው ስለሆነ ብልህ የሆነ ሰው ስለሆነ አብሮትም ደግሞ ሞገስ ስላለ ያው ሁለቱም ተመካክረው ይህን ነገር ያው ለህግ አሳልፈው እንደሚሰጡ ነው የምንጠብቀው በቀጣይ ካልሆነ ግን እነኚህ አደገኛ የተባሉ ሰዎች እንግዲህ በስራቸው በክፋታቸው በጭካኔ ተስፋፍተው በስፋት እየሰሩ ያሉ ሰዎች በዚህ ስራቸው እስከ መቼ ነው የሚቀጥሉት? ይህንን ደግሞ እንግዲህ እነ መድብር ያው መድብር ስራቸውን ከስር ከመሰረቱ አውቋል። እንዲሁም ሞገስም ቢሆን በሉላ በኩል ስለ ዝና ስራ ስለ ዝና ግብረ አባሮች አብረውት ስለሚሰሩት ስራ አጠቃላይ መረጃ በደንብ ስላላቸው ያንንም መረጃዎች ሁሉ አሰባስበው በቀጣይ የከፋ ነገር እንዳይሆን ያው በዚህ ላይ በደንብ እንደሚሰሩበት ተስፋ እናደርጋለን። ለማንኛውም ድል ለመድብል እንላለን። ድል ለመድብል። በቀጣይም እንግዲህ ስለ ብሩክም አዳዲስ ነገሮችን እንደምንሰማ ተስፋ እናደርጋለን። ምክንያቱም መድብል እንግዲህ ተወራርዷል፣ በራሱ ተወራርዷል። አንድ ነገር ስለ ወንድሜ ሳልሰማ እኔ በህይወት አልኖርም። ማንም ደግሞ እሱን በዛ ሁኔታ አድርጎት በህይወት ሊኖር አይችልም። እንግዲህ አንድ በአንድ ሰው ይሞታል የሚልም እርምጃ ሁሉ ሲናገር ነበር። እንግዲህ በዚህ ሂደት በዚህ ልክ በራሱ ተወራርዷል። ሞትንም ቢሆን አልፈራም። እኔ ሞቼ ለሌላው እንግዲህ የተሻለ ነገር እንዲሆን እፈልጋለሁ እንጂ እኔ መኖር ለሌላው ያውም ደግሞ ወንድሜ በህይወት መኖር አለመኖሩን ሳላውቅ እኔ ብኖር ባልኖር ብሎ በራሱ ራሱ ነብሱን አሳልፎ እስከ መስጠት ድረስ እንግዲህ የተወራረደው ማለት ነው። ስለሆነም እንደሚሳካለት ተስፋ እናደርጋለን። ምክንያቱም አካሄዱ በእውነት ስለሆነ ሀቅን ለማውጣት ስለሆነ፣ እነሱ ግን አካሄዳቸው በክፋትና በጭካኔ ሰውን በማሰቃየት በተለያየ ወንጀል ውስጥ ተዘፍቀው ስለሆነ ይህ የድብብቆች ስራቸው እንደማይሳካ ነው። በቀጣይ ነገሮቻቸው ሁሉ ፉርሽ ሆኖ በግልጥ እንደሚታይ ነው፣ እንደሚጋለጡ ነው። እናም በአጠቃላይ እንግዲህ ድራማው እጅግ በጣም ልብ አንጠልጣይ፣ እንዲሁም በጣም አዝናኝ፣ በብዙም ግንዛቤ በመስጠትም እንግዲህ ቀጥሎ እዚህ ደረጃ ደርሷል። ሉላም እንግዲህ ባለችበት ተስፋ እያደረገች የነበረው ዝና እዛ ወረቀት ላይ የፍች ወረቀት ላይ ይፈርማል የሚለውን ነበር። ነገር ግን ዝና የዋዛ አይደለም እና ያው ሊፈርም አልፈለግም። እጅን እንደውም ፍታኝ ፈርማለሁ ብሎ አሳስቶ እንዲፈታው ካደረገ በኋላ ጉድ ሊሰራ ነበር፣ ያው መድብል ባይደርስ ኖሮ ማለት ነው። እና እንዲህ በቀላሉ ፈርሞ እነሱ በነፃነት እንዲኖሩ የሚፈልግ ሰው አይደለም። ሁለቱንም እንደ መቃብር አዘጋጅ ለሁለታችሁም እያለ ያለ ሰው፣ ያውም ልፈርም ሲል እንግዲህ ሞገስ አምኖት ሊፈታ ሲሞክር መድብል ባይደርስ ኖሮ ነገሮችን ሁሉ እንደሚያበልሻሽ ነበር። ሆኖም ግን እንግዲህ የመድብል እና የምሳሌ እንግዲህ የብሩክም አምላክ ደርሶ እንግዲህ ነገሮች እንዳይሆኑ ሆኗል ማለት ነው። ይህንን የተረዳችው ሉላ ያው እኔንም ቢሆን ይገለኛል የሚል ስጋት አላት። ጭራሹን እንኳን ሊፈርም መጀመሪያ ተስፋ ታደርግ ነበር። አሁን ግን ተስፋ ቆርጣ፣ ሆኖም ግን ከህግ እንግዲህ ከህግ ምንም ባናመልጥ ማለትም የሰማንያ ሚስቱ ብሆንም እስከ ዛሬ ድረስ ጠብቅ ያለው ካልፈረመ ከዚህ በኋላ ግን እኔ እናንተ በነፃነት እንደፈለግን መሆን እንችላለን የሚል ምላሽ ለሞገስ ነግራው ነበር። በቃ ከዚህ በኋላ እኔ እናንተ ባልና ሚስት ነን መውለድም እንችላለን የሚል አይነት ውሳኔ ላይ ደርሳለች። ሞገስም በዚህ እጅግ ተደስቶ ነበር። ምክንያቱም እስከ ዛሬ አብረው ቢኖሩም አብረው የመተኛት የባልና የሚስት አይነት ግንኙነት ምንም አላደረጉም። ስለሆነም ከዚህ በኋላ ግን ማድረግ እንችላለን ከዚህ በኋላ በቃ መውለድም እንችላለን፣ እኔ እናንተ ባልና ሚስት ነን የሚል ውሳኔዋን እንግዲህ ሉላ ለሞገስ አሳውቃ ነበር። ሞገስም እጅግ ተደስቶ ነበር። ምክንያቱም ይህ ህይወቱ ነው፣ በቃ ሰላሙ ነው። የመኖሩ ምክንያት እሷ ናት፣ ከእሷ ጋር መኖር ነው ለሱ ዓለሙ እና እጅግ ተደስቶም ነበር። በአጠቃላይ በዚህ ክፍል እንግዲህ ያዘጋጀ ነው ይህንን ይመስላል። በቀጣይ ደግሞ ቀጣይን ክፍል የምናጋራችሁ ይሆናል። ቪዲዮ ላይክ ማድረግ እንዳትረሱ። የእናንተንም ሀሳብ አስተያየት በኮሜንት አስቀምጡልን። ሼር፣ ላይክ በማድረግ ስለምታበረታቱን ከልብ እናመሰግናለን። በያላችሁበት ደህና ሆኑልን። ባይ ባይ